ሰበር ዜና፦ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አምስተኛ ቀኑን በያዘው የእስራኤልና ኢራን ግጭት ከተኩስ አቁም የተሻለ ነገር እየፈለግን ነው አሉ። ትራምፕ ኢራን የኑክሌር መርሃ ግብሯን እርግፍ አድርጋ ልትተው እንደሚገባ አስተያየታቸውን ሰጥተዋል። የእስራኤል ጦር አዲስ የተሾሙትን የኢራን ከፍተኛ ወታደራዊ አዛዥ መግደሉን አስታወቀ። እስራኤል በቀጥታ ሲስተላለፍ በነበረው የኢራን መንግስታዊ ቴሌቪዥን ጣቢያ ላይ በፈጸመችው ጥቃት ሶስት ኢራናውያን ተገደሉ። ትራምፕ የቡድን ሰባት ጉባኤን አቋርጠው መመለሳቸው ከተኩስ አቁም ጋር ምንም አይነት ግንኙነት የለውም አሉ። ፕሬዝዳንት ትራምፕ 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ መዲና ቴሄራን በአስቸኳይ ለቀው እንዲወጡ ትሩስ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ትእዛዝ አስተላልፈዋል። የኢራን እና የእስራኤል ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጦ መመለሳቸው ተገለጸ። በእስራኤልና ኢራን መካከል የተነሳው ግጭት አምስተኛ ቀኑን ይዟል። የሀገሪቱ የአየር እና የሚሳኤል ጥቃት ልውውጥ እንደቀጠለ ነው። በሁለቱ ሀገራት መካከል ግጭት የተቀሰቀሰው አርብ እለት ነው። እስራኤል የኢራንን የኑክሌርና ወታደራዊ ተቋማት ካጠቃች በኋላ ኢራን በሰው አልባ አይሮፕላኖች እና በባለስቲክ ሚሳኤል መላሽ ሰጥታለች። ስላዳመጣችሁኝ ከልብ አመሰግናለሁ።